አስገራሚ እውነተኛ ታሪክ በሩዋንዳ አስደን ካውሊን ናይራ ማስሆኮ ሰላም ጤና ይስጥልኝ። የዚችን የሰይጣን ማንነት የተላበሰች ሴትን በተመለከተ የማቀርበውን ጥንቅር እንድትከታተሉ ባክብሮ ትጋብዛለሁ። በአውሮፓ የቅኝ አገዛዝ ታሪክ ውስጥ እንግሊዝ በከፋፍለህ ግዛ፣ ፈረንሳይ ደግሞ በአዋህደ ወይም አመሳስ ለግዛዝ ዘይቤያቸው ይታወቃሉ። የንጉሰ ነገስት ዳግማዊ ሊዮፖልዶዋ ቤልጅየም የቅኝ አገዛዝ ዘይቤ ግን ከእንግሊዝም ሆነ ከፈረንሳይ የአገዛዝ ዘይቤ በእጅጉ የተለየ ነው። የቤልጅየምን ቅኝ አገዛዝ ዘይቤ የሚገልጸው አስከፊ ወታደራዊና ኢኮኖሚያዊ አገዛዝ ብቻ ነው። የአገዛዙን አስከፊነት ለመግለጽ ግን ቃል ተፈልጎ አይገኝለትም። ማንም እንደሚያውቀው ከቀኝ አገዛዝ በፊት በሩዋንዳ የሚገኙት የሁቱና የቱትሲ ብሔረሰብ አባላት ለአመታት በአንድነትና በሰላምዳዊን ሁቱና ቱትሲዎች ቀኝ ገዢዎች በአእምሯቸው ውስጥ የዘሩባቸውን ጭፍን የዘር ጥላቻና የጠላትነት ስሜት ይበልጡኑ እያረሙና እየኮተኮቱ በሚገባ እንዲያድግና እጅግ ጠንቀኛ የሆነውን የጥፋትና የእልቂት ፍሬ እንዲያፈራ አደረጉት። ለበርካታ ዓመታትም ለዚህ የጥፋትና የእልቂት ፍሬ በሺዎች የሚቆጠሩ ዜጎቻቸውን ሕይወትና አካል ያለአንዳች ስስት ገበሩለት። ሩዋንዳውያን በየጊዜው በዘር ተከፋፍለኑ ድርጅቶች ውስጥ የሩዋንዳውያን የሰላምና የልማት ራስ አገዝ ድርጅት አንዱ ነበር። ድርጅቱ ከሚሰጠው የልማትና የማህበረሰብ አገልግሎት በተጨማሪ ሁቱና ቱሲዎች የእርስ በርስ ጭፍን ጥላቻቸውንና ነፍስ የመፈላለግ የጠላትነት ስሜታቸውን በማስወገድ እንዴት በሰላምና በመቻቻል በጋራ መኖር እንዳለባቸው ከፍተኛ ቅስቀሳና ትምህርት ይሰጥ ነበር። በአብዛኛው በወጣቶችና በሁለቱም ብሔረሰቦች አባላት የተመሰረተው ይህ ሀገር በቀል ምግባረ ሰናይ ድርጅት መላው አባላቱ ሰርተውና ጥረው ደከመኝ ማለትን ጨርሶ የማያውቁ ነበሩ። ከነዚህ ውስጥ አንዷ ግን ከሁሉም የተለየች ነበረች። ይህች ሴት ድፍን የቡታሬ ከተማ ነዋሪ ዘርና ጾታ ሳይለይ ከዓይኔ ያውጣሽ የሚላትና ከሁሉም አብልጦ ከልቡ የሚወዳት የራስ አገዝ ድርጅት የስኬት ተምሳሌት ነበረች። ይቺ የቡታሬ ከተማ ተወዳጅና ብርቅዬ ልጅ ዘሯ ከሁቱ ብሔረሰብ የሚመዘዘው ፓውሊን ናይራማስሆኮ ነበረች። የሩዋንዳውን የሰላምና የልማት ራስ አገዝ ድርጅት በሚንቀሳቀስበት የተለያዩ አካባቢዎች የቅድሚያ ትኩረቱ በገጠር የሚኖሩ አርሶ አደሮች ነበሩ። በእነዚህ አካባቢዎች የድርጅቱን እንቅስቃሴዎች በግንባር ቀደምትነት የሚያስተባብሩና የሚመሩ አይታክቴ አባላት አሉት። እነዚህ አባላት በህዝቡ ዘንድ ዘር ከጾታ ሳይለይ የሚወደዱና የሚከበሩ ነበሩ። ይሁን እንጂ አንዳቸውም የቡታሪዋን ፓውሌ ናይራማስሆኮን መወዳደር መወዳደራ የሚችሉ አልነበሩም። እሷ ፈረንጆቹ ኤክስትራኦርዲናሪ የሚሏት አይነት ነበረች። ፓውሌን ናይራማስሆኮ ዘወትር አዳዲስ ሀሳቦችን የምታፈልቅ ከፍተኛ ህዝብ የማስተባበርና የማነቃነቅ ችሎታ ያላት ስለ ህዝቦች ሰላምና ልማት ዘወትር ከመጨነቅና ስለ እነሱም ከማውራት ሌላ ቋንቋና ወሬ ያላት የማትመስል መላ ህይወቷን ለህዝቦቿ ሳልፋ የሰጠችና ለግል ህይወቷ ጨርሶ የማትጨነቅ እጅግ አስገራሚ የህዝብ ልጅ ነበረች። ፓውሊን በተፈጥሮ የታደለችው ሌላ ጸጋ ነበራት። በአንደበተ ርቱዕነት በድፍን ሩዋንዳ እከሌ ያክላታል የማትባል አስደናቂ ተናጋሪ ነበረች። ተወልዳ ባደገችበት የቡታሬ ከተማ የገጠር አካባቢዎች አርሶ አደሮችን ሰብስባ የሁቱና የቱሲ ብሔረሰቦች የእርስ በርስ ግጭትና ጥላቻን እያወገዘች በሰላምና በአንድነት ተቻችለው እንዴት መኖር እንደሚቻልና እንዳለባቸውም ጭምር በዚያ ወፍራም ቃና ባለው አስገምጋሚ ድምጿ ልክ መድረክ ላይ ተዋናይ ከወዲያ ወዲህ እየተንጎማለለች ስታስረዳ ያያትንና ያዳመጣትን ሁሉ አፍታስ ከፍት ነበር። የቡታሬ ከተማ ነዋሪዎች በተለይ ደግሞ ሁትዎቹ ለዚሽ ልጅ ያላቸው ከበሬታና ፍቅር ልክ የለሽ በመሆኑ ሁሉም ልክ እንደ ራሳቸው ልጅ አድርገው በመቁጠር አምላካቸውን እሷን ስለሰጣቸው ዘወትር ተመስገን ይሉት ነበር። ፓውሊን ናይራማስ ሆኮ ባለትዳርና የልጆች እናት ብትሆንም ነገረ ስራዋ ሁሉ ይህንን የሚያረጋግጥ ጨርሶ አልነበረም። ቀኑን ሙሉ በህብረተሰብ ልማት ስራ ላይ ተጠምዳ ስለምትውል ለቤተሰቧ ብዙም ጊዜ አልነበራትም። ያላትን ሁለትና ሶስት ሰዓታትን ቢሆን ከባለቤቷ ይልቅ የጓደኛ ያህል ከምትቀርበው ወንድ ልጇ ጋር ነበር የምታሳልፈው። እናትና ልጅ በቤታቸው ውስጥ የሚያደርጉትን ውይይት ከባሏ በቀር ሌላ ማንም ሰው ሰምቷቸው አያውቅም። እንደ ተአምር በሚቆጠር አጋጣሚ ይህንን እድል ያገኘ ሰው ሌላኛዋን ፓውሊን ናይራማስሆኮን ማየትና መታዘብ ይችላል። ልጅ ይጠይቃል። እማዬ how is your day በማለት የምሽቱን ጨዋታቸውን ይጀምርላታል። እርሷም ኦ፣ ዛሬ ድንቅ ቀን ነበር። ለወረዳው ሕዝብ ካቀረብነው የጓሮ አትክልት ዘር ውስጥ አብዛኛውን የወሰዱት የኛ ሰዎች ናቸው። በረሮቹ ዛሬ ምን እንደነካቸው አይታወቅም። የመጡት ጥቂት ብቻ ነበሩ። በዚያ ላይ ደግሞ በጣም ዘግይተው ነበር። ባለፈው ሳምንት ዘሮቹን ሙሉ በሙሉ ግፍፍ አድርገው የወሰዱት በረሮቹ ነበሩ። እንዴት እንደበሸቁ አትጠይቀኝ። ደግነቱ የሰጠዋቸው ዘሮች ሙሉ በሙሉ የተበላሹና ጊዜያቸው ያለፈባቸው ናቸው፣ እያለች ታስረዳዋለች። ልጇን ምን አይነት ነገሮች እየነገረች እንዳሳደገችውና ምን አይነት ልጅም እንዳደረገችው በሚገባ ታውቃለች እንዲህ በመሰለው ሁኔታ እናትና ልጅ ዘወትር የሚወያዩት ስለ ሁቱና ቱሲ ጉዳይ ነው ፓውሊን ናይራማስ ሆኮ የኛዎቹ እያለች የምታወራው ስለ ራሷ የሁቱ ብሔረሰብ አባላት ሲሆን በረሮቹ የምትላቸው ደግሞ አናሳዎቹን ቱሲዎችን ነበር እንግዲህ ልብ አድርጉ ማንም የውጭ ሰው አዳምጧቸው የማያውቀው ውይይታቸው ይህንን የሚመስል ነበር እስከ 1991 ዓ.ም ድረስ ማንም አይቶትም ሆነ ሰምቶት የማያውቀው የፓውሊን ናይራማ ሆኮ አንዱ ገጽታና ማንነት ይህ ነበር። የእናትና የልጅን የዘወትር ውይይት ያዳመጠ ሰው ፓውሊንን ህዝብ ሰብስባ ስለ ጋራ ልማትና ተቻችሎ መኖር ነውና ልዩ መታወቂያዋ የሆነውን ያንን አስገራሚ ንግግር ስታደርግ ቢያትና ቢሰማት አንድም ያየበትን አይንና የሰማበትን የገዛ ጆሮውን መጠራጠሩ አሊያም በሴትዮዋ ተለዋጭ ባህሪ ክፉኛ መደንገጡ አይቀሬ ነው። አሳዛኝና እጅግ አስደንጋጭ የሆነው እውነት ግን ትክክለኛውና እውነተኛው የፓውሊን ናይራማስ ሆኮ ማንነት ይህ መሆኑ ነው። ፓውሊን ናይራማስ ሆኮ ገና ልጅ ሳለች ጀምሮ አባ በልቧና በአምሯ ውስጥ በቀላሉ እንዳይፋቅ አድርጎ የተከለባትን ወደር የለሽና ጭፍን የቱሲ ጥላቻና አደገኛ የጠላትነት ስሜት በብርቱ ሁኔታ ተንከባክባ በማሳደግ በከፍተኛ ጥንቃቄ ከሰው አይንና ጆሮ ሸሽጋ ያስቀመጠችው በከፍተኛ ባተሌነት የህዝብ ፍቅርና ተቆርቋሪነት፣ የህዝብ ሰላምና ልማት ስራ ውስጥ በመቅበር ነበር። ቱሲዎችን ሲያይ ከጥላቻው የተነሳ አፍንጫውን የሚነስረው አባቷ ገና ከህፃነቷ ጀምሮ እሷንና ወንድሞቿን እየሰበሰበ ሞት የሚጋልበው ፈጣኑን ግመል ነው። ስለዚህም ሁሌም ቢሆን ተረጋጉ። የሚገርላችሁ ወደ እናንተ የተተኮሰው ጥይት ሳይሆን እጣፈንታችሁ ብቻ ነው። ስለዚህ አትፍሩ። ውሻ ነብር የሚሆነው በሰበሩ ብቻ ነው። ይህንን አትርሱ። የሰው ልጅ ሆድና ልብ ከአንድ አህጉር ይሰፋል። የልባችሁን በልባችሁና በወዳችሁ ብቻ ያዙት። የናንተ ቀዳሚም ሆነ ተከታይ የሌላቸው ዋነኛ ጠላቶቻችሁ ኮክሮቾች ብቻ ናቸው። ፍየሎች በአነር መንጋ መካከል መኖር እንደማይችሉት ሁሉ እናንተም በኮክሮቾች መካከል መኖር አትችሉም። ኮክሮቾች ጨርሰው መጥፋት አለባቸው። እስከዚያው ድረስ ግን ልናጠፋቸው ስንሄድ ቀድመው እንዳይሸሹ ስለታሙን ሳንጃችንን በገንፎ መሃል ደብቀን መያዝና በፍቅር ልባቸው መማረክ መቻል አለብን በማለት ጭፍን የጥላቻና የጥላትነት ስሜቱን ሳይሰለች ያስተምራቸው ነበር። ፓውሊን ናይራማስሆኮም በጎልማሳነት እድሜዋ መሆን የቻለችው አንድ ነገር ብቻ ነው፣ የአባቷ ልጅ በቱሲዎች ላይ ያላትን ወደረ የለሽ ጭፍን ጥላቻ ልክ አባቷ እንዳስተማራት በልቧና በወዷ በመያዝ ጊዜው ደርሶ ልታጠፋቸው ስትሄድ ቀድሞ እንዳይሸሿት ባለመንታ ስለት ጩቢዋን ገንፎ ውስጥ ደብቅ አስቀመጠችው። ለዋነኛ ጠላቶቿ ለቱሲዎች እንዲበሉት ያቀረበችላቸው ገንፎ ደግሞ የደቂቃ ረፍት ሳያምራት በከፍተኛ ስኬትና ብቃት የምታከናውነው የሰላምና የልማት አገልግሎት ነበር። በዚህ ባተሌነቷ መካከልም ትንሿን እንሽላሊት አዞ ለመሆን ከሁሉም የላቀ ተስፋ ታደርጋለች እንደሚባለው ኮክሮች የምትላቸውን ጠላቶቿን ቱሲዎቹን በቀላሉ ቅርጥፍ አድርጋ መብላት የምትችል አዞ እስከምትሆን ድረስ አድፍጣ ታደባ ነበር። እስከ 1991 ዓ.ም ድረስም የቆየችው እንዲሁ እንደባተለችና እንዳደባች ነበር። 1991 ዓመተ ምህረት ግን ለፓውሌን ናይራማሶኮ የተለየና እጅግ ድንቅ አመት ነበር። በሩዋንዳውያን የሰላምና የልማት ራስ አገዝ ድርጅት አማካኝነት በቡታሬ ከተማ ስታከናውናቸው የነበሩትን በርካታ ስኬታማ የሰላምና የልማት ማህበራዊ አገልግሎቶች በቅርበትና በትኩረት ሲከታተሉት የነበሩት የሩዋንዳው ፕሬዝዳንት ጁቬናል ሀቢያሪማና መልእክተኛቸውን በመላክ ወደ ኪጋሊ ቤተ መንግስታቸው አስጠሩ ማስገባትና በሚኒስተርነት የካቢኔያቸው አባል ሊያደርጓት እንደሚፈልጉ አሳወቋት። እሷም ፕሬዚዳንቱን በአክብሮትና በምስጋና ጎንበስ ብላ እጅ ነሳች። ከሶስት ቀን በኋላም የሩዋንዳ የቤተሰብና የሴቶች ጉዳይ ሚኒስተር ሁና መሾሟ በይፋ ተገለጸ። ከዚህ ጊዜ ጀምሮም ትንሿ እንሽላሊት ቀስ በቀስ ወደ ትልቁ አዞነት ማደግ ጀመረች። ሁሉም አራዊት በየግዛቱ ያገሳል እንደሚባለው ፓውሌን ናይራማስ ሆኮም በሚኒስተርነት ከተሾመችበት ጊዜ ጀምሮ በስልጣን ክልሏ ላይ ሆና ማግሳት ጀመረች። ከተሾመችበት የሚኒስትርነት ሥራዋና ኃላፊነቷ ይልቅ ከልቧና ከወዷ ጥልቅ ጉድጓድ ውስጥ የቀበረችውን ቆፍራ ይፋ ባወጣችው እጅግ ጽንፈኛ የጸረ ቱትሲ አቋሟ ፕሬዝዳንት ሀቢያ ሪማናንና ሌሎች ሁቱ የካቢኔ አባላትን የበለጠ ማስገረምና ማስደነቅ የቻለች ሁና ብቅ አለች። ይህ ሁሉ ሲሆን የቡታሬ ቱትሲዎች ለፓውሌን ያላቸው ስሜትና አመለካከት ያው እንደ ቀድሞው ነበር። ፓውሌን የተባረከችውና ታታሪዋ ልጃቸው ነበረች። ስለ ነብር የሚያውቁት አባባልም አምላክ ነብርን በመፍጠሩ ከምትወቅሰው ይልቅ ለነብሩ ክንፍ ስላልቀጠለለት አመስግነው የሚለውም ብቻ ነው። አዲሲቷን ፓውሊን ናይራማስ ሆኮን ጨርሰው አላወቋትም። እንዲያው ሰይጣን አሳስቷቸው በክፉ ቢገምቷት እንኳን ነብር ቢሏት ነው። እርሷ ግን ከነብርም ባለ ክንፍ በራሪ ነብር ሆና ነበር። 1993 ዓ.ም ተገባዶ አዲሱ ዓመት 1994 ዓ.ም እንደጀመረ የሁቴና የቱትሲ ብሔረሰቦች ግንኙነት ቀስ በቀስ እየሻከረ አዲስና አደገኛ አዝማሚያ መያዝ ጀመረ። በየቦታው ግጭቶች እየተፈጠሩ በአስርና በመቶ የሚቆጠሩ ሩዋንዳውያንን ሕይወት መቅጠፍ ጀመረ። በእንቅርት ላይ ጆሮ ደግፍ እንደሚባለውም በጀነራል ፖል ካጋሜ የሚመራውና የቱትሲዎች ነው የሚባለው የሩዋንዳ አረበኞች ግንባር አማጺ ቡድን በሁቴዎች የተገነባውን የመንግስት ጦር እያጠቃ ይዞታውን ማስፋት ቀጠለም። በዚህ ወቅት የቱትሲዎች ጉዳይ የፕሬዝዳንት ጄቪናል ሃቢያሪማኒ ካቢኒ ዋነኛ የመወያያ አጀንዳ ሆነ። ካቢኔው በጉዳዩ ላይ ውይይት በሚያደርግበት ወቅት ከመላው አባላቱ ውስጥ ለቱሲዎች ችግር ዋነኛውና የማያዳግመው መፍትሔ ኮኩሮቾቹን ወይም ቱሲዎቹን በሙሉ ገድሎ መጨረስ ነው የሚል የመፍትሔ ሀሳብ ስታቀርብና ለተግባራዊነቱም ሽንጧን ገትራ ስትሟገትና በጦር አውርድልኝ መሬት በጅራፍ ስትገርፍ የነበረችው ፓውሊን ናይራማስሆኮ ነበረች። ይህንን እጅግ አደገኛ ምኞቷን በቅርብ ሆኖ ሲያዳምጣት የነበረው ሰይጣንም በጥቅምት ወር 1994 ዓ.ም ምረት ላይ የምኞቷን ይዞላት ከተፋለ። እንደ እውነቱ ከሆነ 1994 ዓ.ም ምረት ለሩዋንዳውያን በታሪካቸው አይተውት የማያውቁትን መከራ በውስጡ አጭቆ በመያዝ በሩዋንዳ ብቻ ሳይሆን በመላው ዓለምና የሰው ልጆች ታሪክ ውስጥ አስከፊነቱ ለዝንት ዓለም ሲነገር የሚኖር ዘግናኝ ጥቁር ታሪክ የሚያስመዘግቡበት ዓመት ሆነ። ለአናሳዎቹ ያሉት ሲዎች ደግሞ አውቀውት አልተዘጋጁበትም እንጂ የመጽሐት ቀናቸው ነበር። ፓውሊን ናይራ ማስሆኮም ወደ ትውልድ ከተማዋ ቡታሬ ወጣ ገባ በማለት የዘመናት እቅዷና ህልሟ የሆነውን ኮኩሮቾችን የማስወገድ ዝግጅት አገባደደች። ብዙሀኑ ሆቴዎች ጦር ሰብቀው ዘገር ነቅንቀው ኮክሮች በሚሏቸው አናሳ ቱትሲዎች ላይ ዘመቱባቸው። ፍጅቱ እንደተጀመረም ፓውሊን ናይራማስ ሆኮ በቀጥታ ያመራችው ወደ ቡታሬ ነበር። እዛ ሂዳም ያደረገችው አስቀድማ ካደራጀቻቸው በተጨማሪ ሌሎች የሁቱ ኢንተርሃዋሜ ሚሊሻዎችን ማደራጀትና ማስታጠቅ ነበር። ይህንን ስራ ለማጠናቀቅ የፈጀባት አራት ቀናት ብቻ ነበር። ከዚህ በኋላ የቀረው በጉጉት ስትጠብቀውና ስትሳልበት የነበረው ስራ ብቻ ነው። ያደራጀቻቸውን ኢንተር ሐዋሜ ሚሊሻዎች ወሳኝ አመራር በመስጠት ኮክሮቾችን በያሉበት እየሄዱ በገንፎ መሃል ለዘመናት ደብቃ አኑራው በነበረው ሳንጃ መፍጀት። በዚህ በኩልም የሰጠችው አመራርና የፍጅት አፈጻጸሟ እንከናልባና እጅግ የተዋጣለት ነበር። የቡታሬቱ ሲዎች ለአመታት ለሰላምና ልማት ስትታገልላቸው የነበረችው የሚወዷትና የሚያከብሯት ፓውሊን ናይራማስሆኮ ያደራጀቻቸው ሚሊሻዎች አስከትላ በየመንደሮቻቸው ከች ስትል ያው እንደለመደችው የመጣችው ለሰላምና ልማት ነው አሉ እንጂ ልትፈጀን ነው ብለው ጨርሰው አልጠረጠሩም። እናም ሲያዩዋት መሸሽ እንዳለባቸው ፈጽመው አላሰቡትም፣ አልፈለጉምም ነበር። ለሷ ግን ሰርግና ምላሽ ሆነላት። ቡታሬን ኢንታር ሃዋሜ ሚሊሻዎችን እየመራች በአስር ሺዎች የሚቆጠሩትን ቱሲዎች ለመግለጽ በሚያስቸግር ሁኔታና ወደር በሌለው ጭካኔ ጨፈጨፈቻቸው። በዚህ ጊዜ ውስጥ እንደ ግል ጠባቂም እንደ ቀኝ እጅም ሆኖ ያገለግላት የነበረው ወንድ ልጇ ነበር። ፓውሊን ናይራማስ ሆኮ ለሶስት ወራት በዘለቀው ፍጅት በጣም ያስደስታት የነበረው ከወንዶች ይልቅ ሴት ቱሲዎችን ማሰቃየት ነው፣ ከመግደሏ በፊት ቶርች ማድረግ እጅ እግራቸውን በማሰር ወደ ገደል መወርወር፣ ከፎቅ ላይ በጭንቅላታቸው እንዲወጥቁ ማድረግና መወርወር፣ ውሃ የተሞላ ፕላስቲክ በአንገት ላይ በማሰርና በውሃ ማፈን፣ የግብጿ ንግስት ኪሊዮፓትራ ታድርገዋለች እንደሚባለው የሴቶችን ጡት በስለት መውጋት፣ መሰንጠቅ ነበር። ከሁሉም የሚያስገርመው የግድያ ድርጊቷ ደግሞ ቆንጆ የቱሲ ልጃገረዶችን እየመረጠች በልጇ ማስደፈርና ሲደፈሩም ቁጭ ብላ እያየች መደሰቷ ሲሆን፣ አንዳንዴ ደግሞ ልጇ የቱሲ ልጃገረዶችን ሲደፍር ሲደፈር እርሷ የሚደፈ ሩትን ልጃገረዶች አንገት በሁለት እጆቹ አንቃ ትገድል ነበር። እንዲህ ያሉትን አሰቃቂ ፍጅቶች ለሶስት ወራት ሙሉ በቡታሬ ከተማና የገጠር አካባቢዎች እየተዘዋወረች ስትፈጽም ከቆየች በኋላ በፖልካጋሜ የተመራው የተመረው የሩዋንዳ አርበኞች ግንባር ኪጋሊን ሲቆጣጠር በሐምሌ ወር መጨረሻ 1994 ዓ.ም ምረት ያንን ልጇን አስከትላ ደንበር በማቋረጥ ወደ ኬንያ ተሰደደች። ፓውሊን ናይራማስሆኮ በኬንያ ለ3 አመታት በስደት ተደብቃ ከቆየች በኋላ ሐምሌ 18 ቀን 1997 በዓለም አቀፉ ወታደራዊ ኃይል ከተደበቀችበት ተይዛ ባሩሻ ታንዛኒያ ለተሰየመው የሩዋንዳ የዘር ማጥፋት ወንጀለኞች ፍርድ ቤት ተላልፋ ተሰጠች። ከቀረቡባት ክሶች በሰባቱ ጥፋተኛውና በመገኘቷም በእድሜ ልክ ጽኑ ስርዓት እንድትቀጣ ፍርድ ቤቱ በየነባት። ያ ሴት ደፋሪ ልጇም ፍርድ ቤት ቀርቦ ልክ እንደ እናቱ የእድሜ ልክ ጽኑ ስርዓት ተከናነበ። ብልህ ሰው ከሰው ይማራልና እኛም እንንቃበት እያልኩ የዛሬውን አበቃው። ቸር እንሰንብት